ምዕራባውያኑ ንፋስ እንደነካው ጓያ በፍርሃት እየራዱ ነው። ሆቴን ቆምጨጫ አለ እርምጃውን ተያይዘውታል። ለዩክሬን ሰማዩ ምድሩም ተደፍቶባታል። የሞስኮ ጦር ወደ ትላልቅ የዩክሬን ከተሞች ግስጋሴውን ተያይዞታል። ከግራም ከቀኝም ተደራዳሩባዩ በዝቷል። ዘሌንስኪ የኢስታንቡሉን ድርድር ባከሸፉ ማግስት ያደራዳሪ ያለህ እያሉ ነው። ስልጣን በያስኩ በአንድ ቀን ውስጥ ጦርነት አስቆመዋለሁ ሲሉ የፎከሩት ትራምፕም ወገቤን ብለዋል። በዚህ መሃል ፑቲን አደገኛ የጦር ስልት ነድፈው በሳት የተፈተነ ጦራቸውን አዘዋል። ጦሩ ትዕዛዙን ተቀብሎ እርምጃ ጀምሯል። የዩክሬን ሁለተኛዋ ግዙፍ ከተማ በራሻ ጦር ተጥለቅልቃለች። ቀጣዩዋ ተረኛ ኬቭ ናት እየተባለ ነው። የዘለንስኪ መቀመጫ በሞስኮ ጦር ቀለበት ውስጥ ገብታለች። የሞስኮ ጦር ወደ ዩክሬን ግዙፍ ከተሞች በገፍ እየተመመ ነው። ዘለንስኪም ሆኑ ጌቶቹ የማያቁሙት ማዕበል ገንፍሏል። ጦርነቱ ከተጀመረ አንስቶ ይህን የጦር ስልት ለመከተል ሲያመነቱ የቆዩት ቭላዲሚር ፑቲን ዩክሬንን ሊያንበረክክ ብቻ ሳይሆን ወደ ራሻ ግዛት ስር ሊያጠቃልል የሚችል አደገኛ እርምጃ ጀምረዋል። አይቦኔት ለባሾቹ የሞስኮ ወታደሮች ተልኳቸውን ጀምረዋል። ይህን ተከትሎ ድንጋጤ፣ ፍራትና ሀፍረት የምዕራባውያንን ጎጆም አጥለቅልቋል። እንደ ተፈራው ፑቲን የመጨረሻዋን ካርድ መዥርጠዋታል። ጦርነቱ ይቋጭ ብለዋል። ጦሩ ወደ ዋና ከተማዋ ሰብሮ እንዲገባና እንዲተም አዘዋል። የጦሩ መኮንኖችም የፑቲንን የትዕዛዝ ቃል ተቀብለው ወደ እርምጃ ገብተዋል። የራሻ ጦር ኬቪን ጨምሮ የዩክሬንን ትላልቅ ከተሞች ለመቆጣጠር እንደ ንብ መንጋ በሰልፍ እየተመመ ነው። ምዕራባውያን ዝም ጭጭ ብለዋል፣ ደንግጠዋል ረጅም ርቀት ሚሳይልና የሚሳኤል ተተኳሽ ለኬብ ሲሰጡ የነበሩት ጀርመንና እንግሊዝ ምጥ ግቡ ስምጥ ድምፃቸው ጠፍቷል። ነገሩ ሁሉ ድል ወደ ሞስኮ እንዳዘነበለች ያስረግጠ ሆኗል። በአንጻሩ ዩክሬንን ተጠቅመን ሞስኮን እናስገብራለን ያሉት ምዕራባውያን በፍርሃት ቆፈን ስር ወድቀዋል። ትራምፕ ከደሙ ንጹህ ነኝ አውሮፓ ሆይ አምላክ ይሁንልሽ ብለዋል። አሁን ፑቲንን አቁም የሚለው የለም። ትራምፕም አሁን ሩሲያ የጀመረችው አስደንጋጭ ጥቃት ምክንያታዊ ነው ማለታቸው ደግሞ በእርግጠም አሁን ላይ ሞስኮን የሚያስቆማት ምድራዊ ኃይል እንደሌለ አረጋጋጭ ሆኗል። ታላቋን ሶቪየት ኅብረትን የመመለስ ዕቅድ ያላቸው ፑቲን አሁን መልካም ዕድል እጃቸው ላይ ወድቋል። ቤላሩስን ወደ ሩሲያ እንደሚያጠቃልሉ የተማመኑት ቭላድሚር አሁን ደግሞ ዩክሬንን ከማንበርከክ ባለፈ ወደ ሞስኮ ለመጠቅለል የሚያስችል እርምጃ አሃዱ ብለዋል። በእርግጥም ፑቲን አምርረዋል። ሶስት ዓመቱን አስከፊ ጦርነት ከዚህ በላይ መቀጠል የለበትም ብለዋል። የዩክሬንን ጉዳይ በቶሎ ቋጭተው ወደ ሌሎች ተቀናቃኞቻቸው ለመዞር ቆርጠዋል። የዩክሬኑ ድንገተኛ ጥቃት አባኗቸዋል። የዩክሬኑ ድንገተኛ ጥቃት አባኗቸዋል። ከዚህ በኋላ እንኳን ጥቃት እንዲፈጸምብን ይቅርና ጦርነቱ እንዲራዘም እንኳን አንፈቅድም ሲሉ እቅጩን አሳውቀዋል። ይህን ተከትሎም ነው ጦሩ ወደ ከተማ እንዲተም ያዘዙት። እንዳስፈሪ የንብ መንጋ በሰልፍ የሚጎማለለው የራሻ ባለቀይ ቦኔት ጦር እልህ ተሞልቶ ወደ ዩክሬን ከተሞች እየተመመ ነው። በልባቸው ታላቋን ሶቪየት ኅብረት ዳግም እንመልሳለን የሚሉት የሞስኮ ወታደሮች ዩክሬንን ሊያስገብሩ ቆርጠዋል። የሞስኮ ጦር እንደ ንብ ከተመመባቸው ከተሞች መሃል የዩክሬኗ ሁለተኛዋ ትልቅ ከተማ ካርኪቭ ትጠቀሳለች። በዚች ትልቅ ከተማ የሩሲያ ጦር ገብቶ ተቆጣጥሯል። በሽንፈት የተሰላቸውና የዛለው የዩክሬን ጦር ለማፈግፈግ ተገዷል። ጦሩ ወደዚች ከተማ ከመግባቱ አስቀድሞም ሌሊቱን በግዙፍ ሰው አልባ አውሮፕላኖችና ሚሳይሎች ጥቃት እንደፈጸመም ታውቋል። ለጥቃቱ ቢያንስ አራት ሰዎች ሕይወታቸው ሲያልፍ ከስልሳ በላይ መቁሰላቸውን የአካባቢው ባለሥልጣናት አረጋግጠውታል። ከሩሲያ ድንበር ጥቂት ኪሎ ሜትሮ ርቃ የምትገኘው ካርኪቭ ከሶስት ዓመታት በላይ በዘለቀው ጦርነት በሩሲያ ጥቃት ሲደርስባት ይህ የመጀመሪያዋ ባይሆንም ከፈረንጆቹ 2022 በኋላ ይሄኛው ጥቃት እየከፋ ነው ተብሎለታል። ሩሲያ በዚች ግዙፍ ከተማ በፈጸመችው የድሮን ጥቃት ፋይበር ኦፕቲክ የተባለውን አደገኛ ድሮን እንደተጠቀመች መረጃዎች ወጥተዋል። የፋይበር ኦፕቲክ ድሮን ጭራ ላይ በ10 ኪሎሜትሮች የሚቆጠሩ ገመድ ይጠመጠመባቸዋል። በሌላኛው ጫፍ ደግሞ ድሮኑን ከሚቆጣጠረው መሳሪያ ጋር ይገናኛሉ። የሚመጣውም ይሁን ከድሮኑ የሚወጣው ቪዲዮና የቁጥጥር ሲግናል የሚተላለፈው በኤሌክትሪክ ገመዱ አማካኝነት እንጂ እንደሌላው

ይህ ማለት በኤሌክትሮኒክ የመከላከያ ስርዓት የድሮን ጉዞ ማጨናገፍ አይቻልም ማለት ነው። የዩክሬን ጦር ሩሲያ 206 ሰው አልባ አውሮፕላኖች ሁለት ባላስቲክና ሌሎች ሰባት ሚሳይሎችን በዩክሬን ላይ በአንድ ጀንበር ማስወንጨፏን አስታውቋል። የሩሲያ መከላከያ ሚኒስቴር ትናንት ማምሻውን እንዳስታውቀው ሰራዊቱ በዩክሬን ወታደራዊ ዓላማዎች በተለይም የጥይት ማከማቻ መጋዘኖችን የሰው አልባ አውሮፕላኖች ቤዞችም የጦር መሳሪያ መጠገኛ ጣቢያዎችን ጨምሮ ሌሎች ወታደራዊ ማዕከሎች ላይ በምሽት ጥቃት ፈጽሟል። በካርኪቭ ስለደረሰው ጉዳት ግን ከሞስኮ በኩል የተሰጠ ዝርዝር አስተያየት የለም። ባለፈው ሳምንት መጨረሻ በሩሲያ የባቡር መሠረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላ ምላሽ ለመስጠት ሩሲያ በቅርብ ቀናት በዩክሬን ከፍተኛ ጥቃቶችን እያደረገች ነው። ጦርነቱ ወደ ዋይት ሀውስ እንደገባሁ አስቆመዋለሁ ያሉት ዶናልድ ትራምፕ የሩሲያን ጥቃት ተከትሎ በሰጡት አስተያየት የዘለንስኪ ትንኮሳ ለሰሞኑ ሩሲያ ድብደባ በቂ ምክንያት ሰጥቶታል ብለዋል። በአዲሱ የፑቲን የጦር ስልት ምዕራባውያኑና የኔቶ አባል አገራት ዝምጭጭ ብለዋል። ምን እንደሚያደርጉ ግራ ተጋብተዋል። ለኬቭ ትላልቅ የጦር መሳሪያዎችን ሲሰጡና ለጀርባ ሁነው ግፋ ብለው ሲሉ የከረሙት እንግሊዝና ጀርመን አሁን ድምፃቸው ጠፍቷል። ፑቲን ይህን ዘመቻ በድል ቋጭተው ዩክሬንን ከተቀለለም ቀጣይ ተረኛ እኛ እንሆናለን ሲሉ ሰግተዋል። ፑቲን የዩክሬንን ትላልቅ ከተሞች ለመቆጣጠር የጀመሩት ዘመቻ፣ እየተከተሉት ያለው የጦር ስልት ለዩክሬን እጅግ አስቸጋሪ ሁኗል። ራሻ ከተሞችን ከመክበቧ በፊት ወደ ከተማዋ የሚገቡ መጋቢ መንገዶችን አስቀድማ ተቆ ቆጣጠራለች። ይህም የዩክሬን እግረኛ ጦር ከተማዋን መልሶ ልንቆጣጠር እንዳያመቸው ነው። ለዚህም ነው የዩክሬን እግረኛ ጦር በገፍ እያፈገፈገ ያለው። ይህ ወታደራዊ ስልት ሩሲያን አሸናፊ እያደረጋት ሲሆን በቀጣይ ጊዜያቶች የዩክሬን በርካታ ከተሞች በሞስኮ ቁጥጥር መግባታቸው አይቀሬ ነው። ይህን የፈሩት ዘለንስኪ አይዞ ሲሉት ለነበሩት ሀገራት የድረሱልኝ ተማጽኖ እየላከ ነው። ሆኖም ሰሚ አላገኘም። ከጎንህነን ግፋ በ ሲሉ የከረሙት አገራት ቁርጥ ቀን ሲመጣ ከጎኑ ሸሽተዋል። በእርግጥ ሀገራቱ ከመሸሽ ውጭ አማራጭ የላቸውም። የአሁኑ የሩሲያ አዲስ ዘመቻ እጅግ አደገኛና ውጤታማ እየሆነ ነው። ሶስት ክረምቶችን የተሻገረው የዩክሬን ጦርነት በእንዲህ መልኩ በራሻ የድል ጉዞ ቀጥሏል። አንዳንድ ወገኖች የሰሞኑን የሞስኮ ዘመቻ ልንታዘብ፣ ጦርነቱ ወደ መገባደጃው እየተቃረበ ነው እያሉ ነው። ጦርነቱ በወታደራዊ ግንባሩ በኩል ቢጠናቀቅም ፖለቲካዊ ድርድር እንደሚያስፈልግ ግን አጽንኦት ይሰጣሉ። ለዚህም ተመራጩ ሰው ትራምፕ ናቸው በማለት እየተናገሩ ነው። ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ከካማላ ሃሪስ ጋር ባደረጉት አንድ የአደባባይ ክርክር ላይ እኔ ስልጣን ላይ ብኖር ኑሮ ይህ ጦርነት አይፈነዳም ነበር ብለው ነበር። ቀጥለውም እኔ ስልጣን ከተቆጣጠርኩ ጦርነቱን ለማስቆም 24 ሰዓታት ብቻ ይበቁኛል በማለት ፎክረውም ዝተውም ነበር። ሆኖም ከበሮ በሰው እጅ ሲያዩት ሆነና ነገሩ፣ ሰልጣኑን ከያዙ ወራት ቢያልፋቸውም ጦርነቱን ግን ማስቆም አልቻሉም። አሁን ግን አዲስ የድርድር ስልት ነድፈው ለማደራደር ሀሳብ ሊያቀርቡ እንደሆነ እየተሰማ ነው። ሆኖም አዲሱን የድርድር ዕቅድ ይፋ የሚያደርጉት ከአዲሱ የሞስኮ ዘመቻ መጠናቀቅ በኋላ እንደሆነ ተሰምቷል። መረጃዎች እንዳመለከቱት ዶናልድ ትራምፕ የኦፔክ ሀገራት የነዳጅ ዋጋን ዝቅ ካደረጉ የኩሬን ጦርነት ይቆማል የሚል አዲስ ተስፋ ሰንቀዋል። ሆኖም የፖለቲካ ተንታኞች ይህን ነገር አይሳካም ሲሉ ካሁኑ ሀሳቡን እየነቀፉት ነው። ሞስኮ ያሉ ሰዎች በዚህ ሀሳብ እየሳቁ ነው። ምክንያቱም በዚህ እቅድ መሰረት ዋነኛ ተጎጂዎች የሚሆኑት የአሜሪካ የነዳጅ ኩባንያዎች ናቸው በማለት የአሜሪካ ፖለቲካ ተንታኞች የትራምፕን የድርድር ንድፍ እየነቀፉት ነው።